ሰላም ጤና ይስጥልን፣ ውድ ኤቫንጀሊካል ቴሌቪዥን ተመልካቾቻችን ይህ የወንጌል አማኞች ድምፅ ነው። የዕለቱ መረጃዎች ይዘንላችሁ ቀርብናል። ከመረጃዎቹ ጋር ከእናንተ ጋርም ቆየ የአማሪ ልብሶ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁ ቆዩ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባ እና አካባቢው ክልል የመሪዎች ስልጠና ተካሂደ። ባልደረባችን አትናኤል ጌታቸው ተጨማሪ አለው። ሕዳር ስድስት 2018 ዓመተ ምሕረት የመሪዎች ስልጠና በጎተራ ሙሉ ወንጌል አጥቢያ ቤተ ክርስቲያን ሲካሄድ የቤተ እምነቱ ምክትል ፕሬዚዳንት የክልሉ ፕሬዝዳንትና ከመቶ ሦስት አጥቢያዎች የመጡ የመሪ ጉባኤ አባላት ተገኝተዋል። ዘማሪ ታማኝ ሙሉነ በዝማሬ በማገልገል ጉባኤው እግዚአብሔርን አምልኳል። በመቀጠል የክልሉ ፕሬዚዳንት የሆኑት ፓስተር ፋሲል ተክሉ ለጉባኤው የእንኳን ደህና መጣችሁ ሰላምታ በማቅረብ የስልጠናውን ዓላማ ገልጸዋል በገለጻቸውም የስልጠናው ዓላማ ወደ መሪነት አገልግሎት የመጡ አዳዲስ መሪዎች የቤተ እምነቱ ደንብና መመሪያን በመገንዘብ ምዕመናንን በፍቅርና በሰላም በመምራት ሊፈጠሩ የሚችሉ ግጭቶችን በመልካም መንገድ መፍታት ማስቻል እንደሆነም ገልጸዋል። የቤተ እምነቱ ምክትል ፕሬዚዳንት የሆኑት ፓስተር ለውየው ስንሻው የቤተ እምነቱ አጠቃላይ ነባራዊ ሁኔታ፣ ደንብና መመሪያን አስመልክቶ ለመሪው ጉባኤ የአባላት ስልጠና ሰጥተዋል። ስልጠናው ከጠዋቱ ሁለት ተኩል ጀምሮ አስር ተኩል ላይ ሲጠናቀቅ፣ ተሳታፊዎች ያሳለፉትን ጊዜ መልካም እንደነበር ገልጸዋል ስትል ቤተክርስቲያኒቱ በፌስቡክ በዛ ላይ ያስፈራለች። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በምዕራባዊ ደቡብ ክልል የአሰልጣኞች ስልጠና ተካሄደ። ባልደረባችን ቤተልሔም ድርጅት ተጨማሪ ያላት። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ዋና ጽሕፈት ቤት በኩል እየተሰራጨ ባለው ያለውን የልጆች ማስተማሪያ መጽሐፍን አስመልክቶ ህዳር አምስት ና ስድስት በምዕራብ ደቡብ ስር ከሚገኙ አጥቢያዎች ለተውጣጡ የልጆች መምህራን በልጆች ማስተማሪያ መጽሐፍ ላይ ስልጠና ተሰጥተዋል። ስልጠናውን የወሰዱት መምህራን ከጅማ፣ ቦንጋ፣ አጋሮ ና ሊሙ አጥቢያዎች የመጡ ሲሆን ቁጥራቸውም ከአርባ በላይ መሆኑ ተገልጿል። የክልሉ ፕሬዚዳንት የሆኑት ፓስተር ታደሰ ጋማ በጅማ ክላስተር በነበረው የመክፈቻ ፕሮግራም ላይ ተገኝተው ትውልድ ላይ መስራት ለወንጌል ቀጣይነት ትልቅ አስተዋጽኦ ያለው ለዚህ ስለተመረጣችሁ እንኳን ደስ አላችሁ በማለት መልእክት ያስተላለፉ ሲሆን ስልጠናውን ፓስተር ኢሳያስ ዮሐንስ እና ፓስተር አብዩ ጌታውን ሰጥተዋል። በስልጠናው ላይ የውይይትና የልምድ ልውጥ መደረጉን እንዲሁም ሰልጣኞቹ በቀጣይ በያጥቢያቸው በመሄድ የልጆች አስተማሪዎችን በማሰልጠን መንፈሳዊ ኃላፊነታቸውን እንደሚወጡ መግለጻቸውን ቤተ ክርስቲያኒቷ በፌስቡክ ገጻ ላይ ያስፈራል። ተመልካቾቻችን ለዛሬ የተያዝናቸው ናቸው መረጃዎች። ወደ መጨረሻው ስናልፍ በቤተ እምነት ውስጥ የሞባይል ስርቆት ወንጀል የፈጸመው ግለሰብ በአምስት ዓመት ከአምስት ወር እስራት እንዲቀጣ የተወሰነበት መሆኑን የካ ክፍለ ከተማ ፖሊስ መምሪያ አስታወቀ። ባልደረባችን ቃልኪዳን እንዳለ ተጨማሪ አላት። ቤተ እምነት ውስጥ የሞባይል ስርቆት ወንጀል የፈጸመው ግለሰብ በአምስት ዓመት ከአምስት ወር ስርዓት እንዲቀጣ የተወሰነበት መሆኑን የየካ ክፍለ ከተማ ፖሊስ መምሪያ አስታወቀ። ዳንኤል ደምስ የተባለው ተከሳሽ በየካ ክፍለ ከተማ ወረዳ ስድስት ሴቶች አደባባይ አካባቢ ከሚገኘው የኢትዮጵያ ወንጌል ብርሃን ዓለም አቀፍ ቤተ ክርስቲያን ጸሎት በሚደረግበት ወቅት ለስርቆት መግባቱም ተገልጿል። ፖሊስ ከግል ተበዳይ የደረሰውን መረጃ መሰረት በማድረግ ምርመራውን ሲያጣራ ተከሳሽ ቤተ እምነት ውስጥ ተመሳስሎ በመግባት የዋጋ ግምታቸው መቶ ሰባ ሶስት ሺህ ብር የሚያወጡ ሁለት ዘንግ የሞባይል ስልኮችን ሰርቆ እንደተሰወረ ማረጋገጥ መቻሉን የካ ክፍለ ከተማ ፖሊስ መምሪያ አስረድቷል። ፖሊስ ጠንካራ የምርመራና የክትትል ስራ በመስራት ተከሳሹን ከነ ኤግዚቢቶቹ በቁጥጥር ስር በማዋል ተገቢው ምርመራ አጣርቶ በአቃቤ ሕግ ክስ መመስረቱም ተረጋግጧል። ጉዳዩን ሲከታተል የቆየው የፌዴራል የመጀመሪያው ፍርድ ቤት የካ ምድብ አንደኛ ወንጀል ችሎት ተከሳሽ ዳንኤል ደምሴ የሞባይል ስርቆት ወንጀል የፈጸመ መሆኑን በማስረጃዎች አረጋግቶ ጥፋተኛ በማለት በአምስት አመት ከአምስት ወር ስርዓት እንዲቀጠም ወስኖበታል። በቤተ እምነቶች አካባቢ ሰራዊት በጸሎት ሰዓት የሚፈጸሙ የስርቆት ወንጀሎችን ለመከላከል ወደ ስፍራው የሚገቡ የእምነቱ ተገልጋዮች አስቀድመው ንብረታቸውን በአግባቡ እንዲጠብቁ የሚያስገነዝብ መረጃ ለመመኑ መስጠት እንደሚገባም ፖሊስ ገልጾ መመናኑ አጠራጣሪ ነገሮች ሲያጋጥሟቸው ወዲያውኑ ለፖሊስ በማመልከት ህጋዊ እርምጃ እንዲወሰድባቸው የበኩላቸውን ድርሻ ሊወጡ እንደሚገባም የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። መረጃው ከአዲስ አበባ ፖሊስ ነው። ተመልካቾቻችን ለዛሬ ያዝናቸው መረጃዎች እነዚህ ይመስላሉ። መረጃዎቹን ያዘጋጀንላችሁን የማንል ባልደረባው የቤተልም ድርጅ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ከቀሪ የኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታል።